ሰላም ጤና ይስጥልኝ። የሙራደ ዜማ ተከታታዮች ብዙዎቻቸው ከዚህ በፊት መጽሐፎች ፒዲኤፍ በድህረ ገጽ የምናገኝበት መንገድ ቢፈጠር ብላችሁ ጠይቃችሁ የነበረ በዚያ መሰረት ሙራደ ዜማ ዶት ኢቲ በሚል ስም እንዲሰሩልኝ አድርጌያለሁ። በዚህ መሰረት መጽሐፎችን እንደዚሁም የተለያዩ ፒዲኤፎችን በዚህ ላይ እለቃለሁ ማለት ነው። ድኅረ ገጹ እንዳልኩት ሙራደ ዜማ ዶት ኢቲ ተብሎ ቢገባ ይመጣል፣ እንደዚህ ይመጣል። ከዚያ የተለያዩ መጽሐፎች እንደዚሁም ፒዲኤፍ ይኖራሉ። በተለይ ለማሕሌት አገልግሎት ለእስክሪን ምቹ በሆነ መልኩ አዘጋጅቻቸዋለሁ። ለምሳሌ አሁን የፊታችን የአቡነ ገብረ መንፈስ ቅዱስ ማህሌት ከዋዜማው እስከ ማህሌቱ እስከ አስባል አለም አቡን እስከ አቡን ሰላም ድረስ በደንብ ተዘጋጅቷል። ስለዚህ እዚህ ላይ ገብቶ ማግኘት ይቻላል ማለት ነው። ቀጣዮችም እንደዚሁ በዓሎች ከዋዜማቸው እስከ አቡን ሰላማቸው ድረስ በስክሪን እንዲታዩ በሚያመች መልኩ እያዘጋጀሁ እለቃለሁ። ስለዚህ በጥያቄያችሁ መሰረት በዚህ መልኩ ማግኘት ይቻላል ማለት ነው። ለምሳሌ የመጋቢት አቡነ ገብረ መንፈስ ቅዱስ ማህሌት ከዋዜማ ጀምሮ ሙሉ ሙሉ በዚያ ማህሌት ላይ የሚቀርበው ቃል እግዚአብሔር ሙሉ በሙሉ በቅደም ተከተል በዚህ መልኩ ተቀምጧል መስታወቁ ዋዜማው ካለቀ በኋላ መስተብቍዕ አለ እያለ እነዚህ እግዚአብሔር ምድር በመልአ እግዚአብሔር ነግሰ፣ ሌሎቹም በዚህ መልኩ እስከ መጨረሻው በቅደም ተከተል ከነ ማብራሪያቸው ተቀምጠዋል። ሙሉን ማግኘት ይቻላል። ደግሞ ሳዘጋጅም ለስክሪን እንዲያመች አድርጌ ነው። ዋዜማው ይኸው ሙሉ አለዚህ ከዚያ ማህሌቱም ይቀጥላል እስከ አድነነ ዋዜማው እስከ አድነነ ህዝበ ከ እስከ መጨረሻው ነው ያዘጋጀሁት። ከዚያ ማህሌቱም ከነግስ ጀምሮ መልክአ ግብረ መንፈስ ቅዱስ ከዚያ በመሀል በመሀል የሚገቡት ዚቆች ወረቡ ለምሳሌ መልካ ሥላሴ ለሕጽንክሙ ዚቁም እዚሁ አለ። ከዚያ ይቀጥላል። ነግሱ ሲያልቅ መልካ ገብረ መንፈስ ቅዱስ ከዚያ ዚቁ አለ፣ ወረብ እዚያው ላይ አለ። ከዚያ ሙሉ መልካ ገብረ መንፈስ ቅዱስም እዚያው እንዲያሳትፍ ተደርጎ ተዘጋጅቷል። ስለዚህ እስከ አቡን ድረስ እስከ አቡን ሰላም ድረስ ማግኘት ይቻላል። የቀጣዮች ክብረ በዓሎችም በዚሁ መልኩ እየተዘጋጁ በዚህ ድኅረ ገጽ ይለቀቃሉ ማለት ነው እና አስመል ዓለሞቹ በሙሉ የዘወትር ቅነዋት የሰንበት አቡን አቡንም አራራቱ እና የአቡን ሰላም ሁሉ ይካተታል። በአጠቃላይ የአገልግሎቱን ቃለ እግዚአብሔር በሙሉ በአንድ ማግኘት ይቻላል ማለት ነው። አስተያየት ቢሰጥበትም ለምሳሌ እዚህ አካባቢ በዚህ መልኩ ቢባል አብዴት የሚሆን ነገር ነው። እዚያው ድኅረ ገጹ ላይ አብዴት ይሆናል። ይህንን እንግዲህ እንድትጠቀሙበት ጋብዛለሁ። እንዴት መመዝገብ እና መጽሐፎቹን ማግኘት እንደሚቻል በሚቀጥለው ቪዲዮ ተመልክቷል። ሰላም፣ እንዴት ናችሁ? አሁን እንዴት አድርጌ መጽሐፍ መግዛት እንደምችል ሙራደ ዜማ ዌብሳይት ላይ ገብቼ እናያለን። በመጀመሪያ አካውንት ክሬት ካላደረጋችሁ ሳይን አፕ ብላችሁ ስም፣ ፈርስት ናይም፣ ላስት ናይም፣ ስልክ ቁጥር፣ ከኢትዮጵያ ውጭ ከሆናችሁ አገር መርጣችሁ፣ ካንትሪ መርጣችሁ እዚህ ጋ ኢሜላችሁን ታስገባላችሁ። ይሄ ኢሜይል ፔፓል የምትጠቀሙ ከሆነ የእሱን ኢሜይል ማስገባት አለባችሁ። ፓስዋርድ ያስገብታችሁ አካውንት ክሬት ታደርጋላችሁ። አካውንት ረዲ ካላችሁ ሳይኒ ብላችሁ ስልክ ቁጥር እና ፓስዋርድ በማስገባት ሎጊን ታደርጋላችሁ። በመቀጠል የምትፈልጉትን መጽሐፍ ለምሳሌ መልካ ሚካኤል የሚለውን መጽሐፍ ክሊክ አድርጋችሁ ወደ ውስጥ ገባላችሁ። በመቀጠል ባይናው ትሉታላችሁ። አሁን ወደ መክፈያ ቦታ ይወስደኛል። የምታዩት ካርዴን አስገብቻለሁ። በመቀጠል ፔ ዊዝ ካርድ ለዋለው ማለት ነው። እንደምታዩት ፔ ዊዝ ካርድ ስለው ደረሰኝ አሳየኝ። መቀጠል ከስልኬ ላይ ቆረጠ የሚያስፈልገውን ዶላር መጽሐፉ ቢመጣ የገዛሁትን መጽሐፍ እዚህ ጋር መጥቼ መልካም ሚካኤል ስታርት ሪዲንግ ማለት ትችላለህ ማለት ነው። በዚህ አይነት መንገድ ያመጣልኛል። እንደዚህ እያነበብኩኝ ከፈለግኩኝ ኮንቲኒየስ ስክሮሊንግ በማለት ቀጥታ እንደዚህ ስክሮል እያደረግኩኝ በሚታይ ሁኔታ እንደዚህ የገዛሁትን መጽሐፍ ማንበብ ይችላለሁ፣ ማለት ነው በቀላሉ።